ስለ ምላሱ ምላሱ ጥቁር የሆነ ሰው የሚናገረው ነገር ይደርሳል፣ ወይም ደግሞ እንደ ትንቢት አድርጎ የሆነ ነገር ከተናገረ ይደርሳል። በዛ ላይ ደግሞ እርግማንም ቢሆን እርግማኑ ስለሚደርስ ተጠንቀቁ። ምላሱ ጥቁር ነው ይባላል አይደል? እኔ ምላሴ ጥቁር አይደለም፣ ግን ባለፈው የደገርኳችሁ ነገር ነበረ ትንቢት ሳይሆን የተናገርኩት ሌው ለሚቀጥለው አሁን እኛ ጋር ስለ ዲጂታል አይዲ የወጣው ብዬ ስለ እሱ ስናገር ዩኤስ እና ዩኬ የላቸውም፣ ግን ለስንት ጊዜ እንደሆነ አላውቅም። ከአሁን በኋላ እንደሚቆይ እንጂ እስካሁን ድረስ የላቸውም። ለምንድነው ህዝቡ አሻፈረኝ ብሎ እንዳይመጣ አድርገዋል ብዬ የነገርኳችሁ። አሁን መቼም በሰሞኑን ሰምታችሁ ከነበረ አሁን በዚህ ሳምንት የዩኬ መንግስት ያወጀው አዋጃ አለ ዲጂታል አይዲ ሊያወጣ ከዛሬ እስከ 2029 አካባቢ መሰለ የሚወጣው። እሱ የሚወጣው ለሚሰሩ ሰዎች ብቻ፣ የሚሰራ ሰው ያንን አይዲ ሳያሳይ ያን መታወቂያ ሳይኖረው ስራ መስራት እንዳይችል። ምክንያት ያደረጉት ምንድን ነው? ከውጭ የሚገቡ ስደተኞች በዚህ በባህር በኩል እያደረጉ የሚገቡ ስደተኞች ቁጥራቸው በስቶ በጥቁር ስራ እየሰሩ ስለሆነ መያዝ ስላልቻልም ምክንያት እኮ ነው ብለው ስላቃታቸው ህዝቡ አሁን ራሱ አሁን ራሱ ካሉ ወደ አራት የሚሆን ፓርቲዎች ሶስቱ ተቃውመዋል። ኦረዲ እንዳይሆን ዋና ኮንሰርቫቲቭም ኢንዲፔንደንት የሚባለውን ብቻ ሁሉም ተቃውመዋል። ሌበር ራሱ አሁን ያወጣው ማለት ስልጣን ላይ ያለው እነሱ ራቸው ብዙ ተቃውሞ የተነሳባቸው እንደማይሆን እኮ አውቀዋል። ግን ምን ያክል ኮንትሮል ለማድረግ ህዝቡን እንደሚመች ስለሚያውቁ ምክንያት ስደተኞች መጥተው በጥቁር እየሰሩ ስለሆነ እንግዲህ ያስቡት። ዲጂታላይ ስለወጣ በጥቁር የሚሰራ ሰው ይያዛል ማለት ነው። የሚሰጠን እኮ ሪዝን ሁል ጊዜ ለህዝብ ጠቃሚና ለእኛ ለምሳሌ ጦርነት ሊያነሱ ሲፈልጉ አሁን ወደ ኢራቅ ለመግባት ሲፈልጉ እንትን እየሰሩ ነው። ኒኩሌር ቦምብ እየሰሩ ነው። አደለ እንዴ? ወደ አፍጋኒስታን መግባት እና የእንትናቸውን ለማሳካ እንዲሳካላቸው የሚፈልጉት ነገር ሲኖር እዛ ደግሞ ምንድን ነው ያሉት፣ ታሊባን ነው እንትን፣ ያ ወንበዴው አሸባሪው ተገብቶ ስለተደበቀ እሱም ፍለጋ ብለን ነው። አሁን ደግሞ ቲክቶክ አሜሪካ፣ ቲክቶክ አሜሪካ ተሸጠ። አይደል ለግለሰቦች አሜሪካውያን ግለሰቦች እጅ እንዲገባ የተደረገበት ምክንያቱ ዳታ ሴኪሪቲ ሴፍቲ ስለሌለው ዳታችን ወደ ቻይና እየተሸጠ ስለሆነ ወይ ደግሞ እየተወሰነብን ስለ፣ ለሴኪሪቲ ጥሮ ስላልሆነ ማን ይገዛው? የፎክስ ባለቤት እና የሌሪ የሚባለው የኦራክል ባለቤት እንደዛ የተወሰኑ አሉ፣ የዴል የምናምን ባለቤቶች እነሱ ብታያቸው ዋና የአሜሪካንን ሕዝብ እንደዚህ አድርገው ቁጭ ያደረጓቸው ምንም ነገር መስማት እንዳይችሉ፣ ዓለም ላይ ያለው ነገር ሳይሆን የራሳቸውን እንኳን በትክክል መስማት እንዳይችሉ፣ ሁሉን ነገር በእነሱ እጅ ኮንትሮል ነው። ፌስቡክን ብታዩ ከኢንስታግራም በፌስቡክ ስራ አለ ኮንትሮል ነው። ስናፕቻቱን ብታዩ ዩቱቡን ብታዩ ጉግልም ብታይ በጠቅላላው ነገር የነሱ ነው። በግለሰቦች እጅ ደግሞ ግለሰቦች ሲባሉ አንድ አይነት ግለሰቦች ናቸው። አንድ አይነት ፋሚሊ ናቸው። በዚህ በኩል ፎክስ አለ፣ በዚህ በኩል ደግሞ ኤምኤስኤንቢሲ ነው፣ ሲኤንኤን አለ። ሁለቱን ይሄኛው ሌፍት ነው፣ ያኛው ደግሞ ራይት ነው ይሉንና ባለቤቶቹ አንድ ቤተሰብ ናቸው። ዘራቸው አንድ ነው። ስማቸውን አልጠራም፣ ስማቸውን አልጠራም። መራሃችሁ ፈልጋችሁ ይሉና ወቁት ምን ማለት እንደሆነ አሁን ምን አርገውታል አሜሪካ ውስጥ ያለ ለምመሰላቸው፣ ኦንሊ ሚዲያ፣ ኦንሊ ሚዲያ እውነተኛውን ነገር ስለ ወስጡ መጥቶ መናገር የሚቻልበት የነበረው ቻናል አንድ ነበረ። ጠቅላላው የእነሱ ነው። አንድ የነበረች ቲክቶክ ነች። እሷንም በቃ በዚህም በዛ ብለው በነሱ ኮንትሮል ስላደርጓት አሁን ዩኤስ እንደዛ አድርጎ የለ። ስ ጠብቁ ትንሽ ጊዜ። ምላሴ ጥቁር አይደለም ግን ጠብቁ በአምስት ዓመት ባልሞላ ጊዜ ውስጥ ዩሮፕ ዌስተርኑ ጠቅላላ ኮንትሮል ያደርጉታል። እውነተኛ ነገር መስማት የሚቻልበት ሶሻል ሚዲያ፣ ሌላው ውሸት ነው። ሌላው በጠቅላላ የምትባሉት አሁን ዲስኮርድ የሚባላለ እንደዛ አይነቶች ሁሉም ኮንትሮል የሆነ በነሱ እጅ ሲሰሩ፣ በጠቅላላው ግን ሪዝኑ የሚነገረን ምንድነው? አይ ሴፍቲ እንዳታችን እንትን ማድረግ ስላለብን ከዛ እያንዳንዱ የሚነገረን ሚዲያ ላይ የሚነገረን ነገር የምንባለው ነገር በጠቅላላ እንዲሁም አሁን ለምሳሌ ዩኬ ውስጥ አሁን ኑሮ ውድነት መጣ ይባላል። ለምሳሌ ኢትዮጵያ ውስጥ በጣም ኑሮ ተወዷል። አፍሪካ ውስጥ በጣም ኑሮ ተወዷል። በጣም ብዙ ሀገር ኑሮ ተወዷል አይደል? ዩኬ ውስጥ ወይ ደግሞ ዩኤስ ውስጥ ጀርመን ውስጥ ባለፈው አምስት ዓመት ውስጥ ኦልሞስት ሁለት ጊዜ ተኩል ሶስት ጊዜ እጥፍ ሆኗል ውድነቱ የኑሮ ውድነት ነው መነግራችሁ። እያንዳንዳችሁ ታውቃላችሁ ምን እያልኩኝ እንደሆነ ዩኬ ውስጥ የምትኖሩ ዩኤስ የምትኖሩ፣ ሱቅ ውስጥ ገብተን የምግብ ሱቅ ውስጥ ገብተን በፊት 30 40 ብር የምንገዛው እቃ አሁን 60 70 80 ብር ሆኗል። የነዳጁን ተውት። ነዳጁ ልክ የዛሬ አምስት ዓመት በዩኬ ፓውንድ አንድ ብር ከ20 የነበረው ፔትሮል አንድ ከ90 ምናምን የገባው አሁን አንድ 50 60 ሆኗል። አንድ ፓውንድ ከ50 አንድ ፓውንድ ከ60 ነው የምነግራችሁ። ውድነቱን ነው ምን ያክል እንደወጣው ላይ ከዛም ነዳጅ የሚያመርጡ ነዳጅ የሚያቀርቡ ካምፓኒ አሁን ሼል የሚባለው ትልቁ የዩኬው ካምፓኒ 16 ቢሊዮን ዶላር የዓመት ትርፉ ኔት ፕሮፊት ነው የምነግራችሁ 16 ቢሊዮን ዶላር 2023 ላይ ከዛም ባለፈው ወደቀ። ኔት ፕሮፊቱ ዋናው የተጣራ ገቢው በጣም ዝቅ ስላለ በጣም ጥሩ ስራ አይደለም የሰራው በዚያ ዓመት ተብሎ 13.5 ቢሊዮን ዶላር ፓውንድ 13.5 ቢሊዮን ኔት ኢንካሙን ነው የምነግራችሁ። ነዳጅ ግን ተወዷል። ነዳጅ ሰማይ የወጣው አሁን የዩኬ ውስጥ ትልቁ ሱቅ ምግብና ሸቀጣሸቀጥ የሚሸጠው ትልቁ ሱቅ ቴስኮ ይባላል። ትልቁ ሱቃቸው ምግቡ ጠቅላላ ቅድም እንደነገርኳችሁ ሁለት ጊዜ ሶስት ጊዜ ጥፎ ሆኗል። እያንዳንዱ ግሮሰሪ የሱቁ አሁን የዚህ ቴስኮ የሚባለው በአንድ ዓመት ውስጥ ባለፈው 2024-2025 ኔቲን ካሞ 31 ቢሊዮን ፓውንድ ያተረፈው ትርፉን ነው። ከውጭ ገቢ 3 ቢሊዮን ቢሊዮን ነው ምነግራችሁ፣ ሚሊዮን አይደለም ያንም ገቢ እያስገቡ እንዳለ እቃ ተወዷል፣ ነዳሽ ተወዷል፣ ኑሮ ተወዷል፣ የኤሌክትሪክ የቤት ጋዝ ምናምኑ ሁሉ ነገር ተወዷል። ይህንን የሚያቀርቡት ካምፓኒዎች ግን እንዳለ ፕሮፊታቸው ሰማይ ሊደርስ ነው። ለእኛ ግን ቢሉም ምንድን ነው በሚዲያው በሁሉ፣ ምክንያቱም ሜዲያውን ኮንትሮል የሚያደርጉት እያንዳንዱ የእነሱን አሁን እስካይ የሚባል ቻናል ለ ዩስ ውስጥ እስካይ እና ፎክስ የአሜሪካው ፎክስ ባለቤታቸው አንድ ነው። ትልቁ ቻናል ዩኬ ውስጥ ያለ አሁን ዩሮፕን ተሰራጭቷል። ወደ ጀርመን ወደ ምናምን ብትሄዱ ሁሉ ስካይ የሚባለው ቻናል ተሰራጭቷል። መድሮክ የሚባል ባለቤቱ የፎክስ ባለቤት ማለት ነው እና በዛ በሚዲያ ምን ይሉናል? አሀ ኑሮ ስለተወደደ በጦርነት በዩክሬን ጦርነት ምክንያት በጋዛ ጦርነት ምክንያት በምናምን ጦርነት ምክንያት እንደ ስለተወደደ በኮቪድ ምክንያት ነዳጅ በጣም ተወዷል ይሉና፣ ነዳጅ ካምፓኒዎች 1316 ቢሊዮን ዶላር የአመት ኔት ኢንካማቸው፣ ህዝቡን ግን በሚዲያው ጨምቀው ይዙታል። ሌላ ሚዲያ መስማት አይችልም። እያንዳንዱ ሚዲያ ዌስተርን ውስጥ፣ አሁን ለምሳሌ የራሻ ሚዲያ ገና ጦርነቱን ሳይጀምሩ ሚዲያውን ነው ይዘጉት። አርቲ የሚባለው ቻናል ተዘግቷል ዩሮፕ ውስጥ። ከዛ ወዲያውኑ ምን አደረጉ? የቻይና ደግሞ ሲጂቲኤ ነው ሲሲቲቪ የሚባለው አይደል? እሱንም ወዲያው የተዘጋው በጠቅላላ የሚታየው ወይ ለዌስተርኑ የሚያጎበድድ ቻናል። በፊት የአረቦቹ ቻናል አልጀዚራ የሚባለው ቻናል ልክ ሲጀምር እውነቱን መናገር ጀምሮ ነበር። ወዲያውኑ በዚህ በዚህ በቃ ውጣ ከዌስት ምናምን ሲባል ወዲያው አጎበደደ። ጭራሽ እንደውም ዌስተርን የሆኑ እንትኖችን ነው የሚቀጥረው፣ የሚዲያ ሰዎችን እና በጠቅላላ ለዌስተርኑ የሚያዳላ ነገር ማውራት ጀመረ። ጠቀለሉት ማለት ነው። እንደሱ ካላደረገ ማሰራጨት አይችልም፣ ይዘጋል። ትልቁ መሳሪያቸው ትልቁ የዌስተርኑ መሳሪያ ሚዲያው ነው። በሚዲያው ነው የሚጠ ሚዲያው ደግሞ በኮርፖሬሽን የተያዘ ነው። ኮርፖሬሽኑ ደግሞ በግለሰቦች እጅ የተያዘ ነው። ግለሰቦቹ ናቸው ሁሉ ነገር የሚያሽከረክሩ። በጠቅላይ ከዛ የሚነገረን ነገር በጠቅላላ ውሸት ነው። ህዝቡ ያንን እያወቀ ይህንን እያወቀ የሚኖረው ኑሮ ከዛ ምንድነው? ሌላው ያ ትሪክል ዳውን ያደርጋል እኛ ላይ ይተርፋል ማለት ነው ነዳጅና ጋዝ በተወደደ ቁጥር በታዳጊ ሀገሮችም ያለው አለቀለት በቃ እና የኑሮ ውድነት ከአርተፊሻል የሆነ ነገር ነው በአርቲፊሻል የተሰራ በሀብታሙ በኮርፖሬሽን የተሰራ ነገር ነው እንጂ እውነትም ኑሮ ተወዶ እውነትም እቃ ተወዶ እውነትም ነዳጅና ጋዝ ተወዶ እኮ አይደለም እና ጥቁር ብላስ ያለው ሰው የሚናገረው ነገር ይደርሳል ወይ ደግሞ የሚራግም የረገመው እርግማን ይደርሳል የሚባለውን ነገር አላምንበትም። ምክንያቱም ብዙ ነገር መላችሁ ነገር እየደረሰ እያያችሁ ነው። አለ ምላሴ ግን ጥቁር አለ፣ ቀይ ነው ምላሴ።